ዓለም ከዋሽንግተኑ ሰው ጋር በአንድ ጠረጴዛ ዙሪያ መምከር አማራጭ የሌለው ስለመሆኑ እየተነገረ ነው። የፕሬዝደንት ዶናልድ ትራምፕ የታሪፍ ውሳኔውም በመላው የእስያ ክፍለ አህጉር በሚባል ደረጃ የገበያ መዋዠቅን ከመፍጠሩም ባለፈ የዓለም ምጣኔ ሀብታዊ ማሽቆልቆል የማጋጠሙ ጅማሮ አዝማሚያ እያሳየ መሆኑንም በመነገር ላይ ነው። አንዳንድ ጊዜ ያሉ ፕሬዚዳንቱ በተለይ በመላው ዓለም ላይ እንዲተገበር ያሳለፉትን የታሪፍ ውሳ ሰሜን ተከትለው በመላው ዓለም ከተፈጠረው ውዥምብር ጋር ተያይዞ በአቋማቸው የጸኑ መሆናቸውን ለማመላከት ይመስላል፣ አንዳንድ ነገር ለማስተካከል መድኃኒት መውሰድ ይገባል ሲሉ ተደምጠዋል። በርካታ የዓለም መሪዎች እንደራደር እንደሚሏቸውና ይህም እንደማይሆን አሳውቀዋል ፕሬዚዳንቱ። ፕሬዚዳንቱ ይህንን ቢሉ የታሪፍ ውሳኔው ገቢራዊ ከተደረገ ወዲህ በአሜሪካ ኩባንያዎች ላይም ጥላ ማጥላቱ እየተነገረ ነው። አሁናዊ የንግድ ጦርነቱ በኤሲያ የአክሲዮን የንግድ ልውውጥ ላይ ከፍተኛ ጉዳት አድሷል ነው የተባለው። በተለይ በጃፓን በታ ታይዋን እና በሲንጋፖር የአክሲዮን ገበያው ማሽቆልቆል ማሳየቱ ነው የተመለከተው። በሳውዲ አረቢያም የንግድ ልውጡ ከ6.7 በመቶ ቅናሽ ያሳየባቸው ቀናቶች መኖራቸው የተጠቀሰ ሲሆን ይህም ከኮቪድ-19 ወረርሽኝ ወዲህ ከፍተኛ ነው ተብሎለታል። የአክሲዮን ገበያው በኒውዮርክም ቅናሽ አሳይቷል። የተደቀነውን የዓለም አቀፋዊ ምጣኔ ሀብታዊ ድቀትን ለማስቀረት በርካቶች ከፕሬዚደንት ዶናልድ ትራምፕ ጋር መደራደርን ተስፋ አድርገዋል። ባለፉት ቀናት በዓለም ገበያ ትርምስ መፈጠሩን የሚገልጹት የምጣኔ ሀብት ባለሙያዎች ሰዎች ለሀብታሞች ካልሸጥ ገንዘብ ልጣጣ ትችላለህ ሲሉም ተደምጠዋል። ፕሬዚደንት ትራምፕ ግን ምርቶቻቸውን ለአሜሪካ የሚሸጡ ሀገራት አሜሪካንና አሜሪካውያን ሲጎዱ ቆይተዋል ብለው የታሪፍ ውሳኔው ይህንን ለማስተካከል ታላሚ የተደረገ ነው ብለውታል። ትሩዝ በተሰኘው ማህበራዊ ትስር ገጻቸው ላይ ፕሬዚዳንቱ አንድ ቀን ሰዎች የዩናይትድ ስቴትስ ኦፍ አሜሪካ ታሪፍ በጣም መልካም ነገር መሆኑን ይገነዘባሉ ሲሉም ጽፈዋል። ይህ በእንዲህ እንዳለ ቻይና በአሜሪካ ምርቶች ላይ የጣለችውን የሰላሳ አራት በመቶ ታሪፍ ካላነሳች ተጨማሪ የሀምሳ በመቶ ታሪፍ ታሪፍ እጥላለሁ ሲሉም ፕሬዚዳንቱ ዘተዋል። ቤጂንግ በአሜሪካ ምርቶች ላይ የጣለችውን የሰላሳ አራት በመቶ ታሪፍ የማታነሳ ከሆነ ከነገ ጀምሮ ተግባራዊ የሚደረግ የአምሳ በመቶ ተጨማሪ ታሪፍ በቻይና ምርቶች ላይ እንደሚጥሉም ፕሬዚዳንቱ አሳውቀዋል። ይህ የማይሆን ከሆነ ቻይና የጣለችውን ታሪፍ የማታነሳ ከሆነ ማለታቸው ነው። ዋሽንግተን ከቤጂንግ ጋር ንግድን በተመለከተ የምታድርገው ንግግር እንደማይኖሩም ገልጿል። ፕሬዚዳንቱ በውሳኔያቸው የሚጸኑ ከሆነ ግን ከቻይና በሚገቡ ምርቶች ላይ የአሜሪካ ታሪፍ መቶ አራት በመቶ ይሆናል እንደማለት ነው። ቤጂንግ በበኩሏ የፕሬዝደንት ዶናልድ ትራምፕ የታሪፍ እቅድ ወገንተኝነትንና ምጣኔ ሀብታዊ ሀያልነትን ለማረጋገጥ የታለመ የተለመደ ነው፣ ተቀባይነት የሌለው ከመሆኑን ባለፈ እስከ መጨረሻው እንደምትታገለው ማሳውቃለች። የሁለቱ ባለግዙፍ ምጣኔ ሀብት ባለቤት ሀገራት መካከል የታሪፍ ውዝግብ ዓለምን ወደ ጦፈ ንግድ ጦርነት ሊያስገባ ይችላል እየተባለም ነው። ቢቢሲ ፍራንስ ትዌንቲፎርና ኤኤፍፒ የዘገባ ምንጮቻችን ናቸው።